ንግዳቸው የምታተርፉበት አስባቸው የምታሳኩበት እንዲሁም መንገዳቸው ቀና የሚሆንበት ዕለት የሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታ ይበያላችሁበት ይደርስ ዘንድ የተመኘው እነሆ ልወዞዘው በግሬን ጀመርኩ። ካፊያው ዘመር ነኝ። ቻናላችን ቤተሰቦች ላይ ካርጋችሁ እንድጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት እጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዞ በእግሬ ወክ ኤንድ ቶክ ተጀመረ። እንግዲህ የት ነን ካላችሁ ደግሞ እነሆ ጊዮርጊስ አካባቢ ተገኝተናል። ዛሬ ከጊዮርጊስ ተነስተን ወደ ሰሜን ሆቴል እንሄዳለን። በተለይ ሰሜን ሆቴል ልጆች ወደዚህ ወደ እኛ ሰፈር ምንድን ነው ብላችሁናል። ግን ከዚህ በፊት ርቋል እንጂ ጊዜው ሰሜን ሆቴል አካባቢን አሳይቻለሁ። ዛሬ ግን እንደ አዲስ እስኪ ከጊዮርጊስ ተነስተን ግራ ቀኝ እያየን ሰሜን ሆቴል ደርሰን ወደ ዳትሰን ሰፈር ዳትሰን ሰፈርንም እንቀኛታለን። እንግዲህ አይመሽም አይነጋም የሚባለት ዳትሰን ሰፈር እንዴት ከርማል እንዴት ሆኗል የሚለውንም በጨረፍታ አይታርግ ነው እንሄዳለን። ይኸው ፊት ለፊት እንግዲህ ጊዮርጊስ ቤተክርስቲያኑ ይታያችኋል። ፊት ለፊት ይሄ በአጸድ የተከበበው ቤተክርስቲያኑ ሁላቱ ይታያል በርቀት እዚህ ጋር እንገኛለን እንግዲህ ያው ፊት ለፊት ይሄ አጸዱ ጊዮርጊስ ቤተክርስቲያን ቅጥር ግቢ ነው። ይሄኛው ተደሞ ግዙፍ ህንፃ በቀኝ በኩል የሚታያችሁ እሳት አደጋ እያልን ነው በተለምዶ የምንጠራው ግን እሳትና ድንገተኛ አደጋዎች መከላከያ ነው። እሳት ብቻ ሳይሆን ድንገተኛ አደጋ ሰው ወንዝ ውስጥ ውሃ ውስጥ ገብቶ ሽንት ቤት ውስጥ ገብቶ የሆነ አደጋ ቢደርስበት ቀድሞ ፈጥኖ የሚደርሱ ተቋም ነው። በተለምዶ እሳት አደጋ እንደውም አንድ ቀልድ ነበረ ገጠር እሳት አደጋል እንዲገጠር ቢለው አደጋው ሞልቷል፣ መከላከያ ነው እንጂ የሌለው አደጋል ነበረ። በተለምዶ እሳት አደጋ ስንል መስሪያ ቤቱ ራሱ እሳት አደጋ የሚፈጥር እናስመስላለን። ይሄ ወደ ላይ ያለው መንገድ ረዥም ጊዜ የሆናቸው እንግዲህ በጣም ብዙ ትዝታ ይኖራቸዋል ብዬ አስባለሁ። በዚህ መንገድ የተመላለሳቸው ወጣቸው፣ ወረዳቸው። ዛሬ እስኪ በወፍ በረር ነው ብለው እንግዲህ እንደ ንስር ለምን አትልም ይለኝ ወዳጅ አለ ዋታንጎ ዋታንጎ እንደ ድንቢጥ በረን ስል ሁሌ ቅር ይለዋል። ለምን እንደ ንስር አትልም ይለኛል? እንደ ንስር ማልበል ከያት ራስ መልሰዋል። ካሜራዬ በጥራት በጥልቀት እያሳየኋችሁ እንዳልሆነ ስለሚሰማኝ እንደ ድንቢጥ። አንድ ቀን ግን ይሄ ይሄ ማደያ ቶታል ማደያ ይመስለኛል። ቀደም ሲል በታች በኩልም አለ። በነገራችን ላይ አዲስ አበባ ውስጥ ያሉ ማደያዎች በእኔ እድሜ አብዛኞቹ ቶታል፣ ሼል አጅብ ከዚህ ውጭ ስም የለም። ማዲያ መናቃቸው አሁን ግን በጣም በርካታ ማዲያ ስሞች አሉ። የተባበሩት የሚል ማዲያን ጨምሮ እጅግ በጣም በርካታ የማዲያ ስሞች አሉ። እኛ ግን ያው ቶታሉ ጋ፣ ሼል ጋ፣ አጅፕ ጋ ሞቢል አራቱ በቃ አራቱ ናቸው። እንግዲህ ጣሊያን አጅፕ የጣሊያን ይሁን እንደዚህ ከናገራቸው የሚታወቅ ነበረ። ከነሱ ውጭ ብዙም ማዲያዎች የሉም። አሁን ግን ስማቸው የተባበሩት የሚለው ብቻ አማርኛ ስም ስለሆን አቋሉ ሌሎች በጣም በርካታ አሉ። ይሄ እንግዲህ በግራ በኩል የምታያቸው ታክሲዎች የቆሙበት ወደ ሰሜን ማዘጋጃ ቀጨኔ የመድሃን ያለም ድልበር ላይ ጽዮን ሆቴል ድረስ የሚሄዱ ታክሲዎች ናቸው። እሱ ብቻ አይደለም ሱሉልታም ለመሄድ የሚያስብ ሰው እዚህ ሱሉልታ ታገኛላችሁ። ሱሉልታ መግቢያው ላይም ሚዛን የሚባል ቦታ አለ እና ሱሉልታ ሚዛን የሚሉም አሉ። እዚህ በ በስተግራ በኩል ሰማያዊ ታክሲዎችም ከአጅብ ወደ ሱሉልታ የሚሄዱ አሉ። እዚጋ እንግዲህ ካፌዎች፣ ወርቅ ቤቶች ናቸው በብዛት ያሉት። ይሄ አካባቢ እንግዲህ በቀኝ በኩል ደጃች ውቤ ያዋስማል፣ በግራ በኩል ገዳም ሰፈር ያዋስማል። እኛ አስፋልቱን ይዘን ወደ ላይ ነው የምንወጣው። እንዲህ በቀኝ በኩል እንግዲህ ደጃች ውቤ ልጆች አሉ። አብዛኛው የደጃች ውቤ ተነስቷል። በእርግጥ በግራ በኩል ደግሞ ወደ ሰፈሮቹ ብንገባ የገዳም ሰፈር ልጆች አሉ። የጥንት የጠዋት ሰፈር ነው ይሄ። እንግዲህ ቀደም ሲል የተመሰረተ ሰፈር እንደሆነ ይታወቃል። እስኪ ወደ ላይ እስከቻልን እስከወደዳቸው፣ እናንተ ተከተሉን። ላይክ ሼር ሰብስክራይብ ማድረግ ደግሞ እንዳይረሳ እንላለን። ሌላው እዚህ ጋር ይሄ እንትን የሚታያቸው ቋሚ እንትን ቴሌ ቴሌ መስሪያ ቤቷ አለ እዚህ ከፍ ብሎ ከኔ። እዛ ውስጥ ክበብ አላቸው። ጠንካራ ክበብ ነበረ። ምግብ በቅናሽ ይሸጥ ነበረ፣ ድራፍትም እንደዚሁ ክበባቸው ጥሩ ይሸጥ ነበርና ከሩቅ ቦታ እየመጣን እዚህ ፊትለፊት የምታዩት ደግሞ ኒው ኤራ። እዚህ አካባቢ ተወልዳችሁ ያደጋችሁ ልጆች በእርግጠኝነት ኒው ኤራ በዚህ ፊትለፊት የምታዩት ህንፃ ተሰርታለች አለች ቆቋ ከፍ እያሳያቸው ኒው ኤራ ትማራላችሁ፣ አለዚያ ደግሞ ከፍ ብላችሁ ቤተልሔም ትምህርት ቤት ሳትማሩ አትቀሩም። እስኪ እንግዲህ ከዚህ በዚህ አካባቢ ወጣችሁ የወረዳችሁ እንግዲህ ሁሌ እንደምለው ከሀገር ውጭ የሆናችሁ ናቸው። በተለይ ልዩ ትዝታችሁ ወደኋላ የኋሊት በትዝታ ፍረሽ የምትቀምት ጋለቡት ረዥም ጊዜ ከሀገር የወጣችሁ ናችሁ እዚህ ቅርብ ያላችሁ አዲስ አበባ ላይ ያላችሁ በተለያየ ምክንያት ስትንቀሳቀሱ ታዩታላችሁ። ይሄ ኒው ኤራ ትምህርት ቤት ነው። የህዝብ ትምህርት ቤት ነበረ፣ ነገር ግን አሁን ወደ መንግስት የህዝብ ትምህርት ቤቶች ወደ መንግስት ሲዛወሩ ኒው ኤራም ወደ መንግስት ገብቷል። ይሄ ነው ቴሌ ያልኳችሁ መሥሪያ ቤቱ አለ፣ በታች በኩል አልፈናል። ክበቡ ነበረ ነበርና ይኖራል ብዬ አስባለሁ። በጣም በርካታ ሰዎች ይመጣሉ፣ ከሩቅ ቦታ መጥተው እዚህ ክበብ መስተናገድ ሄር የሚባል ዋጋ የለም። ማዘር ቤቶች እንደባሉት ምግብ ፈልገን ስንበላ አንዳንድ ቦታ ሲል የእናት ጓዳዎች ሁሉም እዚህ አካባቢ እንዳለ የእናት ጓዳዎች ምግባቸውም ጥሩ ነው፣ ዋጋቸውም እንደዚሁ ፌር ነው የሚባል ነው። አንዳንድ ቦታዎች ስንሄድ አሁን ከአቅማችሁ በላይ የሚሆኑበት ምግብ አለ። ትልቅ ቦታ ወደ ቦሌ ስትሄዱ የምትገቡበትን ቤት ካልመረጣችሁ ከበላችሁ በኋላ የምትከፍሉት መብላታችሁን የሚያስረሳ ሊሆንባችሁ ይችላል። በዚህ መደዳ ደግሞ የምታስታውሱት ቤቶች አሉ። አሁን ቡና ቤቶች አሉ። አንድ ቤት አለች ቴዲ ቤት የምትባል አይመሽም አይነጋም ነው። እዛም ቴዲ ቤት በነገራችን ላይ ድራፍቱ የተለየ እስኪመስለኝ ድረስ ነው እዚህ ቤት የሚቀ ማታ ተጀምሮ ድራፍቱ ዞሮ ጠዋት ይነጋል። ጠዋት አስራ አንድ ሳሌ ለሆነ ጉዳይ አስራ ሁለት ሳሌ ለሆነ ጉዳይ ስትመጡ ው ቺ ቤት ፊት ለፊቷ በሀያ አራት ሰዓት በባል ምን አይነት እዚች ነች ድራፍቷ ምን አይነት እንደሆነ አላውቅም። ምግብም ውስጥ ይሸጣል። ቤቷ ጠባብ ናቸው እንደምታየው፣ ግን ማታ ስጠጡ ቆይታችሁ በዚህ ስታልኩ ጠዋት እንግዲህ የሚያድረው ሰው ይሁን በጠዋት ይመጡ ይሁን አላውቅም። እንደዚህ አይነት ነገር ያለበት ቤት ነው ይሄ። ቴዲ ቤት ወደ ላይ እየወጣን ነው። እንግዲህ አሮጌ መጽሐፍት አሁን ብዙ ቦታ አሮጌ መጽሐፍቶች ጠፍተዋል። አሮጌ መጽሐፍት እዚህ ነው የሚገኙ። እንግዲህ ሌላ ቦታ አታገኙም። አሁን ዚህ ፊት ለፊት በግራ በኩል የምታዋቸው ብዙ ቦታ የነበሩት የሉም። አንድ መጽሐፍ ፈልግ የነበረ እኔ እዚህ አገኘሁት፣ ግን ዋጋው ስምንት መቶ የኢትዮጵያ ብር አሉ፣ ይገርመኛል። መጽሐፉን የሆነ ለሆነ ተግባር ነበር የፈለግኩት። ቀስ ብዬ እፈልጋለሁ እንግዲህ፣ ሌላ ቦታ አማራጭ ዞር ዞር ብዬ እፈልጋለሁ። እዚህ ስር ደግሞ አንድ ታዋቂ ጠጅ ቤት ነበረች። በጠዋት ሁሉም ይገቡባት ጠጅ ቤት ነበረች። እዚህ እስኪ ቆይ ዞር ብያለሁ። እዚህ ጋር ፈርሳም እዚህ ጋር ተነስቶ ይሆን አላውቅም። እንግዲህ እስኪ እዚህ አካባቢ ጠጅ ቤት ነበረች እና ጠዋት ተከፍቶ ያለሁ እኔ በዚህ ወደ ላይ በእግሬ ጓዝ ነበር። የሆነ የስራ ቦታ ነበረኝ አንድ ጊዜ ቀደም ሲል አስራ አራት ዓመት በፊት ጠዋትም እንደዚሁ ሰው ገብቶ ሲጠጣ ነበር። በጠዋት እንዴት ይጠጣል እላለሁ። እነሱም ብጠይቋቸው ደግሞ ጠዋት ጠጡ፣ እንዴት አይጠጣም ብለው ሊጠይቁን ይችላሉ። ይሄ እንግዲህ በፊት ታች ጊዮርጊስ እሳት አደጋ መከላከያ ጎን ፍርድ ቤት ነበረ፣ አራዳ ምድብ ችሎት የሚባለው እሱ። ማን ነበሩ ስማቸው ጠፋብኝ። የሆነ ታላቅ ሰው ቤት ነበረ። ለዓለምፀሐይ ወዳጆ ቤቱ ተሰጥቷታል። ፍርድ ቤቱ እዛ ነበረ ችሎት የሚያቆመው። አሁን እዚህ ሕንፃ ገብቷል። ትልቅ ሕንፃ እዚህ ሕንፃ ሲገባ ያ ደግሞ ለዓለምፀሐይ ወዳጆ የኪነጥበብ ስራዎቿን የምታካሄድበት ቦታ ተሰጥቷታል። ታድሶ አምሯል። ይሄ ትልቅ ሕንፃ ነው እንግዲህ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምክር ችሎት። ያ ያልኳችሁ ቤት የጀነራል ማን ጀነራል ሳይሆን ታውራሪ ር እንደዚህ ጠፋብኝ፣ አሁን ድንገት ስለሆነ ሲቆፍታ ስውር ይላል ፈለጉት። ግን ያ የሳቸው ቤት ለፍርድ ቤት ሆኖ ይህን ተጥቶ ይሰራ ነበረ። አሁን ያኛው ላይ ለምፃ ወዳጁ ተሰጥቷት። ለምፃ ወዳጁ በነገራችን ላይ በኪነ ጥበብ ስራ አሜሪካን ሀገር በጣም ትልቅ አስተዋጽኦ እያደረገች ለረጅም አመት ስለቆየች ደስታ ይገባታል። አሜሪካ ባህሉን ኢትዮጵያ አሜሪካ ተወለዶ ያደጉ ልጆች ባህሉን እንዲያውቁ ጣይቱ የባህል ማዕከል የሚል መስርታ እዛ እየሰራች ነው። ግን ይህን አይቶ የአዲስ አበባ ከተማ አስተዳደር ደግሞ ይሄ ይገባሻል ብሎ ሰጥቷታል። በጣም ታድሶ ያምራል። ወደ ውስጥ ገብቻ ላየሁትም እንግዲህ አንድ ቀን እስኪ ገብቻ አሳያችኋለሁ። ይሄ ሆቴል ነበረ፣ ትልቅ ሆቴል ነው። ይሄም እንግዲህ የቆየ አይደለም። ኬብሎቹ እንደምታዩት ነው። መንገዱ ዳር ላይ ያሉት በላይ ያሉት የስልክ ነው አብዛኛው። ይሄ ነው በቃ። እንግዲህ እኛ ሀገር ችግሩ መብራቱም ምንም ኬብል ነው፣ ለአደጋም ያጋለጣል። እንግዲህ ከሰሜን ሆቴል ወርታ ዝቅስ ብሎ አዲስ ነው። ሶስተኛ ፖሊስ ጣቢያ ወይም ማዕከላዊ የሚባለው ነው ቀጥሎ ያለው የምታዩት ሆቴሉ ቀጥሎ መንገድ ላይ ፖሎች፣ መንገድ ላይ ዛፎች፣ የተነቀሉ ዛፎች ቁጥቷቸዋለ። በሰማይ ላይ የሚታዩት በአየር ላይ የሚሄደው የኬብል አይነት የኤሌክትሪክ እና የመብራት እና የስልክ ኬብሎች አሉ። በኛ መንገዱ እንደገና በደንብ የተሰራ አይደለም። እንግዲህ ወደ ላይ ወደ ሰሜን ሆቴል ሲወጣ የኮሪደር ልማት አላየው፣ ምንም ዞሮም አላየው ቢያንስ መብራቱ ይሄ ሌሎች አሁን የኮሪደር ልማት እንዳገኛቸው በምድር ውስጥ ቢሆን ሸጋ ይመስለኛል ይሄ ሳሬ ቦቴ አይደለም ምንድን ነው ከስር ይሄ ያለ ይሄኛው አዲስ አበባ ፖሊስ ኮሚሽን የዛፎቹ ተቆርጠዋል እንግዲህ ደርቀው የምታዩት መሀል መንገድ ላይ ያሉ። አንድ ወዳጅ ደግሞ እንግዲህ እየደከመ ነው መሰል እየሰለቸ ነው መሰል እያስጎበጀህን እያስጎበኝህን እያለህ በመሀል ላይ ትጠፋብናለህ፣ ሰልችት ሆኖ በአካሃት ሰልች ይጎኛል። ወዳጅ እየሰለቸኝ አይደለም፣ ደስ ብሎኝ የሚሰራው ስራ ነው። ግን ምንድነው አንዳንዴ ስለ ቦታው የምነግራችሁ ነገር ከሌለ በተደጋጋሚ ደግሞ ቦታውን ከሰራሁት ምን እንላችኋለሁ፣ በጣይ በተደጋጋሚ አዳምጣችሁት ከሆነ የተለየ ነገር ከሌለ ብዬ ኢንስትሩመንቷን አዳምጡ ብዬ እኔ እወጣለሁ። እሱ የሰልችቶኝ መስሎ ከሆነ አይደለም ወዳጄ፣ አልሰለችም። ወታንጎ ደግሞ እንደ ንስር ብለኛል። በነገራችን ላይ ካሜራዎች፣ በጥራት የሚቀርጹ ካሜራዎች አሉ። ይሄ እኔም እንግዲህ በፊት በጊዜው ጥራት ያለው የሚባል ነበር፣ ጎፕሮ የምትባል ነች። ጎፕሮ ቴን የምትባል ነች። አሁን ጎፕሮ ሰርቲን መጥቷል። ከዛ ባሻገር ኦስሞስ የሚሉሉ ስሪፖኬት ለእንደዚህ ለቭሎግ የሚሆኑ ካሜራዎች አሉ። በጣም ውድ ናቸው። እነሱን እየሞከርኩ ነው። ይ አዲስ አበባ ፖሊስ ኮሚሽን ከትልቁ ሆቴል ቀጥሎ ያለው ይሄ ነው። እንግዲህ ማዕከላዊ እየተባለ ይጠራ ነበር። ይሄ ታይበታላችሁ። በፊት የጣውላ ቤት ነበር። ድሮ ይሄ ህንጻ ሳይሰራ ጣውላ ቤት ላይ ነበረ። ቀጥሎ ያለው የማረሚያ ቤቶች አስተዳደር ነው። ከእነሱ ጀርባ እንግዲህ ማዕከላዊ ድሮ ለምርመራ ግርፋት የሚካሄድበት ቦታ ነበር። ገብተን አይተናል አንድ ጊዜ። እሱ ነው ሶስተኛ ይላሉ፣ ሶስተኛ ፖሊስ ጣቢያ ይሉታል። ማዕከላዊም ይባላል። ተገብቶታል። ሌላው ትምህርት ቤት እንግዲህ ከኒው ኤራ ቀጥሎ ቤተልሔም ትምህርት ቤት ነው። ይሄ ነው ቤተልሔም ትምህርት ቤት። እዚህ እንግዲህ አካባቢ ልጆች ደምታች ኒው ኤራ ካልተማራችሁ እዚህ መማር ክፍላችሁ ሰፊ ነው። መኖሪያችሁ ዚ አካባቢ ከሆነ ለማለት ነው። እና ያቺ ዲጄ የምትል ካሜራ መቶ 13 ሺ ብር ጠይቄ ነበር። በጣም ስት ቀላል ነገሮች ይቼ ነው የምትሉት፣ እንዴት ይቼ መቶ 13 ብር ትሸጣለች ነው የምትሉት። እሷን ስብ ያለሁ እንግዲህ አይሞላም። አንዳንዴ ታ ያኔ እንደ ንስር በረን እላለሁ እንደ ድንቢጥ በረን ስል ብዙ ጊዜ ለምን እንደ ድንቢጥ ትላለህ ይለኛ እኔ ደግሞ እንደ ንስር ምልበት ቀን ይመጣና ያኔ እንደ ንስር በረን ብለን ለማሳየት እንሞክራለን። ግን እንደ ንስር ባንልም እንደ ድንቢጥ ብንበረን። በተቻለ መጠን እኮ እያሳየ ነው አደል። ይሄ የማረማ ቤቶች አስተዳደር ነው። ከዚህ ጀርባ ናቸው ቤቶቹ፣ እስር ቤቶቹ። ለውጡ እንደመጣ ሲጎበኝ ጓደኞች ጋር መጥቼ ጎብኝቼ ነበር። በጊዜው ደግሞ ሞዛብ ስንጎበኝ እዛው ታስረው የነበሩ ሲያወሩን በጣም ነው የሚዘገነው። ቤቱ ውስጡ ስታዩት ጨለማው መብራት የሚባል ነገር የለም። አንድ አምፖል ካለች ደግሞ ለሁለትም ትከፍላለች እና ሲያወሩ ዝግንን ይላቸዋል የሰው ልጅ በእውነት እንደዚህ። ይሄ ውሃና ፍሳሽ የነበረ ነው በግራ በኩል የምታዩት የድሮ ቤት ነው። ውሃና ፍሳሽ አገልግሎት የሚባል ነው። ለወዘወዘው ዞበግሬ ወክ ኤንድ ቶክ ዟችን አሁንም እንደቀጠለ ነው። ካልቆም የትም እንደርሳለን። የለወዘወዘው በግሬ መረህ ነው። በነገራችን ላይ ካልቆም እንደርሳለን ነው። ዋታንጎ ካልቆም ያሰብነው ቦታ እንደርሳለን። አብሽር። እስቲ መንገዳችንን ያዝና ከጊዮርጊስ ተነስተን ሰሜን ሆቴል እንደርስና ወደ ዳትሰን ዳትሰን ስፍር እንግዲህ፣ እስኪ እንዴት ነበር ዳትሰን አይመሽም አይነጋም ነበር። በኋላ ደግሞ ተገላባ ቢጦች ነው። በቀን ይመሻል፣ ምሽት ይነጋላቸዋል። ኢትዮጵያ ውጭ እንደምትኖሩ በቀን ተዘጋግተው ቤቶቹ ይታዩና፣ ማታ ደግሞ ሰው ወደ ቤት ሲገባ እነሱ ይደምቃሉ። እንግዲህ አሁንስ እንዴት ናቸው? እንደዛው ናቸው? ተቀይረዋል? ዳትሰን ጭፈራ ቤቶቹ አሉ የሉም? አላውቅም። በርቀት የሚታያችሁ ነጩ የሰሜን ሆቴል ነው። ይሄ የሬዲዮ ጣቢያ ትራንስሚተር ይታያችኋል። ይሄ ይሄ ትራንስሚተር እንግዲህ አዲስ አበባ ውስጥ ካሉ ሬዲዮ ጣቢያዎች አንድ ብቸኛ የግለሰብ አፍሮ ኤፍኤም የሚባል ነበረ። የግለሰብ ነበር። አፍሮ ኤፍኤም በእንግሊዝኛ ቋንቋ ብቻ ነበር የሚያስተላልፉት ጣቢያው። ግን አሁን አፍሮ ኤፍኤም የለም። በዚህ ጣቢያ ላይ ግን፣ በዚህ ስቱዲዮ እና በዚህ ትራንስሚተር ግን ዋልታ ኢንፎርሜሽን ማዕከል ይጠቀምበት እንደነበር አስታውሳለሁ። ዋልታ ሬዲዮ ፕሮግራም ነበረው እና እዚህ ተቀመጠ ተዛቾችን አፍሮ ኤፍኤም ነበር የሚጠቀሙት። ይቺ በግራ በኩል ያለች ቤት የድሮ ቤት ነች። አሁን የማስዋብ ስራ ይሰራ መሰለኝ፣ የድሮ ቤት ነው፣ ታፍቋል። እንትኑ ተነስቶ ሊያሳምሩት ይመስለኛል። ያ ፊት ለፊት የምታዩት እንግዲህ ታዋቂው የቆየ ታቻ የዋችሁ ሆቴል አዳዲስ ናቸው ሁለቱ። ይሄ ሰሜን ሆቴል ቀጥላ፣ ትንሿ የድሮዋ ነበረች ይ ፕሮፌሰር ብርሃኑ ነጋ ያባቱ ሆቴል ነው። በነገራችን ላይ እምቢልታም እንደዚሁ ነው። ይሄም ፕሮፌሰር ብርሃኑ ነጋ የአቶ ኖጋ ነጋ ቦንገር ሆቴል ነው። ሰሆ ሰሜን ሆቴል እንግዲህ ትልቅ ሆቴል መጠሪያ፣ ለሰፈሩ አካባቢ መጠሪያ እሱ ነው። ሰፈር የት ነው ሲባል ሰሜን ሆቴል። ይሄንም ቅድም ሳስተዋውቃችሁ ከጊዮርጊስ ተነስቼ እስከ ሰሜን ሆቴል ነው ያልኳቸው። ስሙ ትልቅ ነው። እዛ ጋር አራት መንታ አለ። እና ወደ ቀኝ ወደ ግራ እንታጠፋለን። ሰሜን ሆቴል ትንሿም አለች። ድሯ መጀመሪያ ሲነሱ የከፈቷት ሰሜን ሆቴል ወደ ግራችን ላይ ብዙ ሰዎች ወዷፈር ሚያ እንዴ ተክለ ሀገር፣ የሚመጣ ልጅ ነበር ኤን ጆን የሚሰራው እና ለስራ ወደዚህ ሲመጣ አልጋ የሚይዘው እዚህ ነው። እንዴት ነው ና ምስል በቃ ይመቸኛል አለ። ድሮ ስታዋል ሰዎቹም ጥሩ ናቸው፣ መስተንግዶ ልክ እንደ ቤት ነው የምታየው። እና ሰሜን ሆቴል ትንሿ ትመቸኛለች። ይችላል አልጋ ክፍሎች አሏቸው። ይሄ ነው እንግዲህ ይሄ በኋላ የተሰራው አዲስ አይደለም፣ የቆየ ነው። በእርግጥ ይሄ ግን መነሻቸው ያችኛዋ ትንሿ ሰሜን ሆቴል ያሳያቸዋሉ። በመጣጣጥ ይታያል። ቀይ ቆርቆሮ ከባሱ ባሻገር የሚታያቸው ነው። ይሄን ቤት የቆየ ቤት ነው። በታች የጣሊያንን እንደ ባህል ማዕከል ይሁን አለ። የጣሊያን ሰሜናዊ ቦታች ሆቴል በታች በደምብ ባላሳያችሁ አለፍኩት እንጂ እንደሱ አይነት ነገር አለ። ይሄ ያያችሁት የስልክና የመብራት ገመዶች ውበቱን ያሳጣሉ። በእውነት አንዴ ለአንዴ ለመጨረሻ ጊዜ ግራውንድ ላይ ተነጋግሮ በግራውንድ ቢሆን አሪፍ ነው። እኔ ግንብ ቤቶች እንግዲህ ሁሌ እንደሚላችሁ ነው። እንግዲህ በተለይ ትልልቅ ከተሞች ላይ በጣሊያን ጊዜ የተሰሩ ግንብ ቤቶች ተመሳሳይ ናቸው። እንደዚህ ናቸው። ግራውንድ ላይ ብቻ ነው የሚያልቁት። ከላይ እንደምታዩት ነው። አዲስ አበባ ውስጥ በብዛት አሉ። ከአዲስ አበባ ውጭ ወደ ክፍለ ሀገር ስትሄዱ ታገኙዋቸዋላችሁ። ይሄ ትልቁ ሆቴል ይሄ ነው። በግራ በኩል ደግሞ እቺ እቺ ያት ግራውንድ ጂ ፕላስ ዋን የምትመስለች ማ የቀድሞ ሆቴሏ እቺ ነበረች። ከዛ ማስፋፊያ ነው ይሄ የተሰራው ማለት ነው። ግን አሁን በቅርብ የተሰራ እንዳይመስላችሁ ረጅም ጊዜ ነው እንግዲህ ታቆፋላችሁ። አብዛኞቹ ያቸው እያስባለሁ። ቀጥታ ወደ አዲሱ ገበያ የሚወስደው መንገድ ነው። ወደ ሰሜን መዘጋጃ የሚወስደው መንገድ ነው። ቀጥታ እዚህ ቤት ያሉ ጫማ ብራንድ ብራንድ ነገሮች አሉ። ግንቧ ከመታጠቅ ዋጋ ተሰጥሮ ጀምሮ ያለ ተሻግሮም ነበሩ። ልክ በዚህ ተቃራኒው ቀጥታ ወደ ላይ እንግዲህ ወደ ሰሜን መዘጋጃ ወደ ድልበር አዲሱ ገበያ የሚያወጣው መንገድ ነው እ ግን እዚች መብራቷ ጋ ዞር የባቡር ኤሌክትሪክ ባቡር መሄጃ ነው መስሎ ይሄ እንደዚህ ስታዩት። ይሄው እንግዲህ ዳትሰን፣ ወደ ዳትሰን ታጣፉ። ዳትሰን እንግዲህ ከዚህ ይጀምራል። ይሄው እዚህ ጋር በግራ በኩል የሚታያቸው የተዘጋጉ ቤቶች አሉ። እዚህ ጋር ይጀምራል። ቀን ያው መኝታ ላይ ናቸው። ማታ ነው እንግዲህ የሚደምቀው እነ መሰረት ባር። ይሄው መኝ አሁን ሦስቱ የዳትሰን የምሽት ድምቀቶች ናቸው። ያቸው ቀን እንደዚህ ነው የሚውሉት ሁሉ ቀን እንደዚህ ይውላሉ። ማታ ከሁለት ሰዓት በኋላ እየደመቁ ይሄዳሉ። ለሌሊቱ ያን ጊዜ አሰራሽ ምችው ነው። ሰዎችም ከተለያየ ቦታ ይመጣሉ። ያው ሙዚቃም አለ። አንዳንዱ ቤት አንዳንዱ ቤት በዲጄ ነው። አንዳንዱ ቤት ደግሞ ሚኒ ባንድ በሉት አንድ ኦርጋንም ቢሆን ያጫውታሉ። ያው ፊት ለፊት የምታያቸው አብነዛ ዘመናዊ ናቸው። በራቸው ታች ድረስ ዳትሰን ዳትሰን ያሰኙት እንግዲህ ቀደም ሲል ከዚ በፊትም አቅርቤላቸዋለሁ በሌላ ሚዲያ ቀርባለ ውጭ የሻረ ክፍት ነኝም በቀይ በኩል የነበሩ ሰዎች ነበሩ እና ዳትሰን መኪና ነበራቸው ባለ ድርጅቶች ዳመት ባር አምሪ እና በዛኛው ያሉት እነዛ ሰዎች መኪና የሚነዱት አንዷ ዳትሰን እደዚ፣ ከዛ ጓደኛው ወደ ሶስት ነው እንደዚህ፣ አራቱ ዳትሰን መኪና ገዙ እና የስራ ቦታቸው ስለሆነ ለስራ ይመጡና መኪናውን ያቆማሉ። በህይወት ያሉ አሉ፣ ኢቤስ ላይ ቀርበው ሲናገሩ ሰምቻለሁ። እና ከዛ ዳትሰን ስለሚቆሙ ከመርካቱ ለመዝናናት የመጡት እዛ ዳትሰኖቹ ያሉበት ቤት ማለት ጀምሮ፣ ከዛ ሰፈሩን እራሱ ዳትሰን ሰፈር የሚል ስያሜ የተሰጠው እና እንደ ቀልድ ነው የሚወጡት፣ በዛው ግን የሰፈር መጠሪያ ሆነው ቀርተዋል። አሁን ይኸው ዳትሰን ሰፈር ይታወቃል። ዳትሰን ሰፈር ወይ ዳትሰን የሚጠገነበት ጋራጅ ካምፓኒ ያለ ነው የሚመስለው ግን አይደለም። ሰዎች ዳትሰን መኪኖች ይነዱ ስለነበረ ነው። በጊዜው ጥሩ መኪኖች የሚባሉት እንግዲህ ዳትሰን ፔጆ 404 የሚባሉ ነበሩ። አስታውስኩ፣ ፋሚሊ ፔጆ ተለቅ ተለቅ፣ ሰዎች ያን የሚዟቸው እነሱ ነበሩ። በዚያ መጠሪያ እንግዲህ ይሄው ሰፈሩ እንደምታውቁ ነው። በቀይ በኩል ቆይ፣ እስከ ቻልኩት ከተሻገሩ ይሄ ወደ ገዳም ሰፈር የሚወስደን ነው። እንደም ያዋስደናል ብያችሁ አልነበረ? ይሄ ያዋስናል። ቁልቁል እንግዲህ እየወረድን ነው። ከታች ምርጥ መኪናዎች። እች መንገዱ ዋን ወይ ነች። ዋን ወይ ማለት በዛኛው ማሄዱ ማለት አይደለም። ጠባብ ነች፣ ማካፈያ ነገር የላትም እና ተጠባብቆ ነው የሚሄዱባት ለማለት ነው እንጂ መሄጃ መምጫ ናት። በዛ በኩል ግን ቤቶች ይታዩአችኋል። ሌሎቹ እነኝ ናቸው። እንደዚህ ዳትሰን፣ እቺ ተቀይራለች። ከዛ አቦባር አለ። ከአቦባር ቀጥሎ ወርታች የምታያቸው እንግዲህ እነሱም በሙሉ የምሽት ድምቀቶች ናቸው። ዳ ተሰናኝህ ማታ ሁለት ሰዓት ስትመጡ አንደኛ እንቁላል ምናምን ይሸጧሉ። እዚ በር ላይ እንግዲህ ለድሮ ከሆነ ነው እንቁላል ምናምን ይሸጧሉ። ትጨፍራላችሁ። አንዳንዴ የሆነ ነገር ማትወጣ ትላላችሁ። ዚ እንቁላሏን በለዋ፣ ጠርጋችሁ ትገባላችሁ። እዚ ጋር የሚሰበሰቡ ልጆች አሉ። ጩኒ ባር ይላል እንግዲህ። ያው አሁን መሽቷል። እኛ ስንተኛ ደግሞ ለእነሱ ይነጋላቸዋል። ልክ እንደ ቺቺኒያ ቺቺኒያ ደግሞ ቤቶቹ አሰራራቸው በጣም እንደዚህ አይደለም። ቺቺኒያ ደግሞ በጣም ዝም ብሎ በቆርቆሮ ነገር የተሰሩ ነው የመስሉት መደዳውን ያሉ ቤቶች እነሱም በዙ ቀን ላይ ዝግ ናቸው። እስከ አንድ ቀን በምሽት ከሆነልኝ ብቅ ብዬ ምን ትመስላለ ቺቺኒያ የሚለውን ለማሳየት ሞክራለሁ። ይኸው እንግዲህ ወደ ዮሐንስ ቤተክርስቲያን፣ ዮሐንስ ቤተክርስቲያን እንደውም ጉልላቱ ይታያቸዋል። በግራ በኩል ጫፍ ጉልላት ይታያል። ወደ ዊንጌት የሚወስደው መንገድ ነው። አንደኛው ወደ ጎጃም በረንዳ እንዳይወስዳችኋል። ቀጥ ቀጥብላችሁ ከሄዳችሁ ወደ ግራ ከታጠፋችሁ ደግሞ ወደ ፒያሳ ይወስዳችኋል። እንግዲህ ክብራትና ክብራን የቻናል የቤተሰቦች ለዛሬ በዛሬ እስኪ ያስጎበኘኋችሁ የቪዲዮ ይህን ይመስል ነበረ። በሚቀጥለው ቪዲዮ በሌላ እስከምንገናኝ፣ ሁሌ እንደምመኝላችሁ ሰላም እና ጤና ከእናንተ ጋር እንዲሆን እየተመኘው በዚህ እሰናበታለሁ ወንድማችሁ